የእናትን ፍቅር የአባትን ፍቅር ሳላገኝ አደግኩትኝ እኔ ነኝ የማውቀው። አለ እኮ ቢልልኝ ማለት ነው ከአንድ አባትና ከአንድ እናት ይወለዱ የምል ሴት ነኝ። በቃ ለልጄ እህት ወንድም ማሳጣት አልፈልግም። በቃ ምንም ነገር አልጠብቅም። ገና ልጅ ናት። ገባሽ ትደግ ገና ትደግ። እሷ እኔን አትመክረኝም አትመክረኝም። ምን ታሪክ እኔን ናት

አሁን የአንቺ ልጅ ነኝ አይደለ? አዎ የመጀመሪያ ህይወትሽ አልተስተካከለም አይደለ? ሌላ ልጆችን ወልደሽ ደሞ ለኔ እህትና ወንድም ስትሰጪኝ እኔ ዛሬ ደስተኛ ነኝ። አየሽ ልጄን በአንድ እንዳስቀር የምትፈልግ ሴት ናት ጀሚላ ማለት ተና ድጄ አንቺ ቁሞ ቀር ምናምን ብዬ ሰደቅኳት። ለምን እንደዚህ ተሰራ? እሱን ደሞ መጀመሪያው ካልሆነ ህይወት ይቀጥላል አይደለ? ራስሽን ጠብቂ ብላኔ ምን ተራ አለባት እንጂ አንተ እኮ እኮ ድንገት እንዴት ቶሎ ብለሽ ገባሽበት? የሚለው ነው ሚላላ ማለት። ህይወትሽ ማንም አይደለም። ህይወቴ አላህ ሲቀጥል ደግሞ ህይወቴ አንቺና ልጄ አለቃ፣ ማንም አይደለም። የሴት ጓደኛ አትፈልጉም። የተከበራችሁ የማማጨቤ ቤተሰቦች ደህና ናችሁ ያላችሁልኝ። በመጀመሪያ ማለት ነው ያው ቁሞ ቀር ምናምን ብዬ ጀሞን ስለሰደብኳት ምናምን በጣም ይቅርታ ለመን ብዙ እህቶቻችን አረብ ሀገር ላይ ተሰደው ምናምን ነገር ለቤተሰብ ብቻ እያ ተሰምቷቸው በውስጥ ምናምን ነገር ለምን እንደዛ ተያለች ለእኛስ ሞራ ምናምን ነገር አሉኝ ማለት ስላናደደች ሁሌም ደግሞ አግቢ አግቢ ምም ስለምላት የኔን ደግሞ እንደዛ ስትለኝ ምናምን መመቃኘትም ስለመሰለኝ ምናምን ነገር ነው። ያው ሰው ልጅ ደግሞ ከተነካካ ያፍ ወለምታ ብዙ ነገር ይባባላል። የተናደደ ሰው ደግሞ ብዙ ነገር ብሎ ይሳደባልና ና ለዛ ነው ያልኩት አሁን እሴ ማለት ነው እና እናቴ ይዘች ጋ ቆጮ እያጠበች ነው። እስኪ እንዴት እንደምትታስኪ እኔ ምን እንደምትሰራልኝ አቃሽ ነው። አብራችሁ እኑ እኑ። ሰላም ሰላም ሰላም አለኩም፣ እንዴት ነሽ? አለሽ ወይ ካሜራ ላይ ነሽ? ቆጮ እያጠብሽ ነው? ልታጥቢ ነው? ይቆጮ ነው ይሄ። አሁን የሰንበር ቆጮ ነው ይሄ። ቆየ ነው የሰንበር የዛን እሱ ገዛ አንድ ሺህ ብር ነው። አሁን ጉም ብዙ ደነላት አሁን ለእራት ይላል። ለእራት ነው የምታጥቢው? ቆጮ ሊታጠብ ነው። የሆላችሁ ቆጮ እንትን አለው። እኔ የምልሽ ባለፈው ማለት ነው ጀሙን ከኔ ጋር አገናኝተሽ ምናምን ዞር በይ ሂጅ አንቺ በቃ ምናምን አላልኩሽም። መታ እኮ ነበረና ብዙ ነገር ተባባልን። ለምን ምን ለምሳሌ፣ ብዙ ብዙ ነገር ማለት አስቀየመችኝ። እኔ ባለቤቴን ላስተዋውቅሽ ስላት፣ አንቺ ታውቂዋለሽ ጥሩ ሰው ነው ሽዋል አስተዋውቂያቸዋለሁ፣ ምናምን ባከላ፣ እሷን ምን አልኳትኝ? ላስተዋውቅሽ ስላት እምቢ አልፈልግም ማለችኝ። ለምን? ተመቃኝታኝ። ጀማት ተመቃኝ ተመቃኝታኝ ነው። ተመቃኝታኝ የጀመው ነገር ታይ ተመቃኝታኝ ታኝ ነው ደሞ ቅናት ያለባትም ባንጂ ዙሪያሽ እንደ እህትሽ ነች። ተመቃኝታኝ ነው። እሺ፣ በኛ አንደ እሺ፣ ስልኬን ማለት ከማታ በታሪክ አንድ አይደሉም። ስልኬን ማለት ነው አላነሳም ስትለኝ ነው ታውቂያለሽ። ላንቺ ደውለሽ ጥሪልኝ ቤት ያልኩሽ አው ደው የጠራውልሽ እና እኔ ለቅሶ ሲመጣ ሄድ፣ ለቅሶ ወታ ሄድ። ከዛ እሷ መጣች እና ምናምን እዚህ ውሃ ረጨችብኝ፣ መታችኝ። ከዛ ደሞ እኔ ተናድጄ አንቺ ቁሞ ቀር ምናምን ብዬ ሰደኳ ለምን እሱን ደሞ እሷን ብቻ ሳይሆን ኦዴንስንም ማስቀየመ ማለት ነው። ህዝቦን ህዝቡን ህዝቡን ተቀየመ። እንዴት ቁሞ ቀርተያለሽ ምናምን ነገር ነው ሰው ማጥፎ ነገር አጥፍተሽ ይባታል። ጀሞ ደግሞ በፍጹም ለአንቺ ቀንታም አይደለም። አማካሪ እህትሽ እኮ ነች። ከሁሉ ነገር ምትደርስልሽ ጀሞ ማለት በእኔ ሆድ እንደወጣች ነገር ነች። ማለት የኔ ምቀኛ፣ ሴረኛ፣ ሸረኛ፣ ተንኮለኛ ክፉ ነገር መታስብ ለወንድ በለሽ። እኔን ቀላል ባት መስለኛል እኮ። አታውቅም አይቶ አታውቅም ለአንቺ ጥሩ ነገር ላይሆን እንደዛ በፊቱ እንዳይገጥምሽ ለሱ አስባለች ነው እንጂ በፍጹም ቀኝነት አይደለም። አንዴ ለምን እንደዛ አኮ ለማለት ማለት ነው፣ ራስሽን ጠብቂ ምናምን እንደማለት። ለምን ህይወት ጀመርሽ? ለምን የእንጀራ አባታ መጣሽ? ለምን ምናምን ምናምን አለሽ። አንዴ እኔ አሁን ያንቺ ልጅ ነኝ አይደለ? አዎ የመጀመሪያ ህይወትሽ አልተስተካከለም አይደለ? ሌላ ልጆችን ወልደሽ ደሞ ለኔ እህትና ወንድም ስትሰጪኝ እኔ ዛሬ ደስተኛ ነኝ። አየሽ፣ ልጄን በአንድ እንዳስቀር የምትፈልግ ሴት ናት ጀሚላ ማለት ናናበ የመጀመሪያው ካልሆነ ህይወት ይቀጥላል፣ አይደለ እራስሽን ጠብቂ ብላ እኔም መንከራ አለባት እንጂ አይደለ እኮ ድንገት እንዴት ቶሎ ብለሽ ገባሽበት የሚለው ነው እንጂ ለአንቺ ክፉ ሁናም አይደለም፣ አይደለም፣ አይደለም። አንቺ ተሳስተሻል ህይወት ነው። እሺ፣ ነው እንደዛ የምታስብ ነው። ለአንቺ ማለት ህይወትሽ ነች። ህይወቴ፣ ህይወቴ፣ ህይወቴ ማንም አይደለም። ህይወቴ አላህ። ሲቀጥል ደግሞ ህይወቴ አንቺና ልጄ አለቃ፣ ማንም አይደለም። የሴት ጓደኛ ሲጀመር አያስፈልግም። የሴት ጓደኛ ብዙ ሴት አለ። አሁን ቆጮ እንዴ ነው የሚታ ብዙ ነገር ታግላልሽ ያለች ምን ምሳሌ ነገር ምን ምሳሌ? አይ እኔ የማውቀው ነገር አለ ምሳሌ፣ ምን የሰው ልጅ እንትንን ነው ውለታውን አረሳ። ምን ምሳሌ ምን የሰው ልጅ ውለታ አውቃለሁ። ከአንድ ሲኒ ቡና የተነሳ ባንድ ብርጭቆ ውሃ የተነሳ ብዙ የሰዎቹ ነገር ይገባኛል። ስለዚህ ጀሞ ደሞ አንድ ሲኒ ቡና፣ አንድ ሲኒ ውሃ ብርጭቆ ምንድነው ነው። ወንበሩን በጣም ለእሷ ነው አይደለ? እናቴ አንቺ የምትከራከሪው ለሀቅ ነው። ምከራ

ጀሚላ የእውነተኛ አያልኩሽ አሁን እኔ ምን አደረግኩኝ? እኔ ምን አደረግኩኝ? እሺ እሱን ተሳሳትኩኝ፣ እሱን ተሳሳትኩኝ። ግን እሷ ናት የእኔን ህይወት የምትመራው እሷ ናት የመስጡን ታዩ ይገጥማሽ በሚል ደግሞ ዝም የምናገር የላት። ንግግሩ ነው ንግግሩ። ምን ማለት እሱ ለሱ ይቅርታ ለሱ ግን ማለት ነው እሷ መማረግ ትፈልጋለች። ቤተሰብ የኔን ነገርን እሷ መምራት ትፈልጋለች። በቃ ይሄንን ነገር እኮ ላደርግ ነው ምናምን ስል አይ እንደዚህ አይደለም እንደዚህ ቢሆን ትለኛለች። እኔ ሁሌም በእሷ ጭንቅላት እንድመራ ትፈልጋለች። በእሷ አስተሳሰብ እንድመራ ትፈልጋለች። የኔስ አስተሳሰብ የኔስ እንዴ የእሷን ኑሮ ነው የምኖረው ወይስ የራሴን ኑሮ ነው ነው የምኖረው ገባሽ ጓደኛ ማለት ደግሞ ያንቺን አዳምጦ ከዛ አይ ትክክል ነው ወይ ደግሞ ትክክል ካልሆነሽ እሺ ብሎ ይመክርሽና ከዛ አይ ብለሽ አንቺ ካመንሽበት በቃ አላህ ከአንቺ ጋር ይሁን ያመንሽበትን ነገር አድርጊ ከዛ ደግሞ ለአንቺ ነጻነት የሚሰጥሽ ማለት ነው አየሽ እሷ ጋር እንደዚህ ነው ይሄ ነገር ከሆነ ሆነ ካልሆነ አልሆነም ነው በቃ ታቁሚ ማለት ካለባት ትላለች

እምቢ አለችኝ መ እምቢ አለች ሁሉንም ነገር እና ተድሜ፣ ምን ላርግባት ከዚህ በላይ እሷ ቁመ ቀረች። እና እኔም ቁሜ መቅረት አለብኝ ወይ አልኳትኝ ለእሷ ቁመሽ ቀረሽ እና አንቺ ማለት

ገባሽ እኔ በዋህነት ምናምን ነገር ብዙ ነገር እኔም ከእሷ ጋር አሳልፊያለሁ እሷ ናት የተረዳችሽ እሷ ናት የተረዳችሽ ይላል የማያውቀው ሰው ገባሽ እኔ ጓደኝነትን ቦታ ሳቅቻት አይደለም እስከ ዛሬ ስኖር ነገር ግን እሷ ለእኔ ያደረገችው ነገር መጥፎ ነው ለልጅሽ የእንጀራ አባት የእንጀራ አባት እንዴት ነው የምትለው ገባሽ እሱ ከአባትን በላይ እንደሆነ አንተ ታቂ እናቴን ያገባ ሁሉ አባቴ ነው ይላል በታሪክ ማለት ነው ግን እንዴት ትላለች እንደዚያ? ደግሞም ጥፋተኛ ነች፣ እሷም ትታረማለችም፣ ይቅርታ ትጠይቀሻለች። አንቺም ደግሞ አጥፍተሽበታል፣ ይቅርታ በያት በማለት ይቅርታ አለቀ። ሌላው ግን ምንም አይነት ጥፋት የለብኝም እኔ የሰው ልጅ ስህተት አለበት። የለብኝም አትበል። ስህተት ይኖርበታል። ምቀኝነት አይ ምቀኝነት አስብ አይደለም የመጀመሪያውን ህይወት ይገጥምሻል በማለት ነው እንጂ

የበፊት ትዳሬ ዳሬ ተበላሽቷል፣ እና ልጄ ለልጄ እህት ወንድም ማሳጣት አልፈልግም። በቃ ለዚህ ነው የመረጥኩት። ጉልቻ ቢለዋወጥ ወጣ በሳል መሆን አለባት። ሲጀመር እኔ ገና ትደግ ገባሽ ትደግ እሷ

በዚህ ባሸንዳዋ በዝናብ በኋላ አን አይ ተረዳሽኝ። በቃ ተረዳሽ፣ ይቅርታ ተጠይቅሽ። እሷ ማንቺ ይቅርታ ባይ፣ በቃ አልጠይቃትም። በቃ አን በቃ

ራሽረእኔ ከሆነ ቢቸግርሽ በብር ረዳሻለው እንጂ ያለ ሀቅ እኮ አረዳሽም። እዚህ ላይ ጥፋት ምስር ሆንነ ለ በሀቅ ነው እምረዳሽ። አሁን ደግሞ አንቺ ላይ ጥፋት አለ። ቁምቀርሽ ላለችሽ እሷ ደግሞ ጥፋት አለባት። እሷም ደግሞ የወደፊቱ እንዳይገጥምሽ ብላ ነው። ጀሞ ደግሞእ አሁን እሄዳለሁ ችግር የለውም ከቤት ማነው የሚወስደኝ ለሰርግ ማነው እሱ ሞኝ ነኝ እንደ እኔ መደግሰው ሞኝ ነኝ ወይ ኧረ ሞኝ ነኝ የመጀመሪያ የመጀመሪያው የኒካ ምናምን ድባላልነበረካነ ነበር አይደለም ግን እንደ ሰርግ አለ አይደገሽው እንደ ሰርግ ቢሆን በቃ አለቀ አልተዘከረም ገና አቦል ነው ነው፣ ገና ካኔ ምን የሞኝ ይመስላል? እኔ አልደግስም። ዝም ብለሽ ነው፣ ዝም ብለሽ ትከሻም ሳልሳም አልተሳምሽም። ብቻ ከኔ እጅ ምን ምን

ዛሬ ብጠፈጥፈሽም ደስ ይለኛል። አንቺን እኔን አሳልፈሽ የምትገቢው አይመጣሽም እንጂ ዛሬ ብጠፈጥፍሽ እንኳን ደስ ይለኝ እኮ። የሰውናት የልጁን ገመና ይሸፍናል። የሰውናት ቢሳሳትም እንኳን ትክክልናት ይላል። አንቺ ግን እኔን አሳልፈሽ ነው